እሱን አስገብተ መኪናው ዲስካውንት ለምሳሌ ዮኒ ስንት ብር ነው ዲስካውንት ያስደረጋት ያስደረገኝ፣ እሷ ለሷ ብሎ ጠይቀውስ ስንት ብር ነው? እኔ ጋ ሰባት ሺ ነው። እኔ ጋ ሰባት ሺ ብሎኛል ማለት ሰባት ሺን ቀንስ ምናምን ብየው መናገር ትችላለች። እኔ ጋ እሷን የመጣችው መጀመሪያ አንተ ጋር ሰባት ሺህ ምንም አልቀነሰም። አንተ ጋር አንተ ጀስት ያነጋግርከን የነበረው ስለ ቅናሽ አይደለም። 157 ሺህ አይደለም የገዛው ፈርስት ኦፍ ኦል 167 ሺህ 500 ምናምን ዶላር ነው ገዛው የሚለው 10 ሺህ ኦልሬዲ በፊት በፊት ገና ሲሸጥልኝ ቀንሶልኛል። ሰባት ሺህ የቀነሰው እነ ሄኖክ ማነው፣ እነ ብሩክ ብሩክ ኦር ጆሲ ብሉ ናይል ትራክ ካምፓኒ ዳላስ፣ ሁሉ ሰው ያውቃቸዋል። እነሱ ናቸው ያስቀነሱት፣ እነሱም አስገድደውት ማለት ይቻላል። በቃ ተለምኖ በስንት ጉድ ዳላስ ከወሰደኝ በኋላ ካሽ ከከፈልሺ በኋላ ሰባት ሺህ ንቀንስሽ አለሁ ብሎ ከከፈልኩት በኋላ አልቀንስም እየሰራሽ ትክፈላ አለ። አልከፍልም አልኩት። እንደውም ቢሎፍ ሴል ተሰርቶ ነበር 157000 ተብሎ 157000 ተብሎ እኔ እንደውም ልጁ ስልክ ካነሳልኝ ብሩክ የሚባለውን እዚህ ላቀርበው እችላለሁ፣ ነው ስልክ ካነሳልኝ ጂኒ ማን የሚባል ሰውዬ ግን ማነው? እኔ አላውቀውም። ማን ጂኒ ስሙን ጠርተዋለች ብሏል። ማን ነው? ብሩክ ነው ኦር ጆሲ ነው? ይናገር ማን ነው በለው። እኔ ስም የጠራሁት የሁለቱን ሰዎች ስም ነው እዚህ ጋር ጂኒዋን ፕሮፋይሉ ምን ነው? ፌራ ምን አይነት ነው? ጂኒዋን ሂድበት የሚል እሷ ራሷ ስሙን ጠርታለች ብሏል አንዴማ ቴዲ ስሙን ጠርታለች ስላለ ጆሲ ነው ወይስ ብሩክ በለው ሁለቱን ሰዎች ነው ስም የጠራውት እዚህ ጋር የብሉ ናይል ባለቤቶች ሌላ ሰው ስም አልጠራውም። የብሉ ናይል ትራክ ካምፓኒ ባለቤቶች ማለት ነው ሰባት ሺህ ዶላር ለምነው ያስቀነሱልኝ ልጆች እሺ ጂኒው ጂኒው ጂኒው ምንድነው የትኛው ነው ስሙ ጂኒው ትክክለኛ ስሙ የትኛው ነው

ማነክ ጆሲን እኔ የጠራሁት የጆሲን እና የብሩክን ስም ነው። እና አንተ የብሉ ናይል ባለቤት ማነክ ማላቀት ጂኒው የምትባለው፣ በዛ ጊዜ በቴሌግራም ከሀገር ቤት ሆነሽ ታወሪኝ የነበረው ልጅ የለሁም ከነሱላ። እኔ በቴሌግራም ያወራሁት ብሩክን እና ጆሲን አላወራሁትም፣ ብሩክን ብቻ ነው ያወራሁት። ስምህ ማን እንደሆነ ካሳውቀኝ፣ ብሩክ አይደለሁም ሞነኝ ያላወራውሽ እኔ ነኝ

አንድ ጊዜ ምንም አይነት የስድብ ቃል እኔ ማስተናገድ አልፈልግም። በተቻለ መጠን የአንችንም ሀቅ እንሰማለን፣ የእነሱንም እንሰማለን። በተቻለ መጠን መፍትሄ ለመስጠት እንሞክራለን ከቻለን፣ ካልቻልን ደግሞ ተምር አስታወሽኝ። እኔ አስታወሹ አስታወስኩት። ይህ እስአንተ ግን አልነበርክም፣ የትራክ ባለቤትም አልነበርክም፣ ሻጭም ገዥም አልነበርክም። አንተ ሻጭ አልነበርክም። ሰው አንተ እንዴት እዚህ ፍትም ወልፍ ታደርጋለህ? በምን ሂሳብ? ኦኬ አይ ስለለ በዛ ጊዜ ስለለምን ኩንዲሽ ነው ስለነበርኩኝ ነው እኮ ነበርክ። ግን አንተ የብሉ ናይል ትራክ ካምፓኒ ባለቤት ነህ። ባለቤት አይደለሁም። ግን ጓደኞች ሁላችሁም አንድ ላይ ነበር። ነበርነ አንተ የታዘብከው ነገር የትራክ ሲገዛ ምንድነው እስኪ ያየውንና የተሳተፍክበትን ፓርት። እኔ ይኸውልህ ምን መሰለህ፣ እኔ ጉዳያቸውን ውስጣቸውን አላውቅም። እሷ ከኢትዮጵያ ሆና በእኔ ቴሌግራም ነበር የምትደውልልኝ በእኔ ደውላ ብሩክን ፈልገዋለሁ ነበር የምትለው። እኛ ደግሞ በዛ ጊዜ ጉዳዩ ግራ ስለገባን ክሊር አልሆነልንም። መጨረሻ እኔ ራሴ ለእሷ ምን አልኳት፣ ትራክ ጃፍሮ የራሴ ትራክ አለ አሰሩ ብሎናል። ትራኩ ግን እኛ ጋር አልመጣም። ትራኩ እዛው ነው ያለው፣ ኖርዝ ዳኮታ ብዬ አልነገርኩሽም? አዎ እሱ ደግሞ ማንም ወደ ወደ ነተሙና ወደ ነዮን ይሄዳል። የነሱ ሊታዘሉት እኛ እሷ ደግሞ ከዛ መለሰችና ሰራተኞቹ ናችሁ አለችን። እኛ ሰራተኞቹ አይደለንም፣ እኛ ሁላችም የራሳችን ቢዝነስ ነው ራን የምናደርገው። ሶ አንቺ ከፈለግሽ ማንም ሰው ትራኩን ይዞ የመጣ ሰው መስራት ይችላል አልኳት። ከዛ መለሰችና ኖር ዶጎታ እያለች ጨረሰችን። ይሄው ጨርሻለው ስትል ታርጋው ኮ ማለት ታይትል አይደለም አልኳት፣ ብሻለሁ አላልኩሽም? አዎ እሱ ታይትሉ ታይትል ማለት ሌላ ነው። አንቺ ኦነር ለመሆንሽ የእኔ ትራክ ነው ለማለት ታይትል ይዘሽ መምጣት አለብሽ፣ እኛ ጋር ስራ እንድናሰራሽ። አንቺ ግን ምትን ያለ ነው ካፕካርድ ነው የምታሳይኝ ያለሽ። ካፕካርዱ ደግሞ 2500 ብር የተከፈለበት ነው። ለታርቅ ያን ጃፍሮ እኔ ከጃፍሮ ላይ ነው የከፈልኩት። ኖ አይ ዶንት ነው እሱን የፊግራውን አድርጉ እና ጨረሻ ላይ እነብሩ እነ ብሩ ከኔ ብር የታርጋ ብለው ነው እኔ ነኝ የከፈልኩት ይላል ነው እኔ ነኝ። ይኸውልህ በየ እንደውም ማለት ነው በፔመንት ነው የወሰዱት ከእንትኔ ላይ። ይኸውልህ አንተ ይኸውልህ መሀመድ ነው አይደል? ማመር ነው አይደል? ብሩክን እንድመጣ አድርግልኝ፣ በአላህ ይዣለሁ። አንተ ሙስሊም ነህ እኮ፣ ችግር የለውም። እኔ እኮ አሁን ያለው ነው፣ አንድ ጊዜ አሁን እንትን እንዳይል፣ እኛ ጋር ያለው ነው። የተሳተፈበትን የሚያቀውን ፓርቲ ብቻ ይናገርና እኔ የምናገረው እኮ እዚህ ላይ ያለ እዚህ እኛ ጋር የተፈጠረውን ነው። ይጀመር። አንተ እኮ የትራክ ካምፓኒም አይደለም። ቆይ አንዴ ቴዲ፣ አሁን ይሄ ሰውዬ ተጠርቶ እማይሆን ነገር እያወራን ነው። ማንነትህ ግልጽ ነው። ነው ነገር አንድ ለ በቂ በቂ አሁን እሱ የታዘበው ኢንተራፕት አታደርጊው እናድምጠው። ስለዚህ ዝም ብይ። ጅኒው ተናገር። ከዛ ተምር ደሞ ወደ አንቺ ይመጣል። አንቺ እያንዳንዱ ነገር ትናገራለሽ። ከዛ ይሁንና ተመዋሉ። እዚህ ጋር ፕራብለም እዚህ ስልክ ላይ ነው ያለው። አድማ ተመልካችም ስላለ ለነሱ እንኳን አለ። ጅኒው አንተ የተሳተፍክበትንና የምታውቀውን ነገር ብቻ ተናገር። ፕሊስ ኢንተራፕ አታደርጊ። እሺ፣ ቀጥል። አንያል እነሱ ዋጋ ጨርሰው ዛ ተሻሽጠው ጨርሰዋል ባለቤት እኔ ነኝ ብላ እሷ ደውላለች። ባለቤት እኔ ነኝ ብላ እሷ ደወለች። እኔ ስልኬ ላይ ነው የደወለችው። እኔ ደግሞ አንቺ ባለቤትሽ ለመሆን ማስረጃ እንፈልጋለን፣ ታይትል ይዘሽ ነሽና ችግር የለብንም። ትራኩም እኛ ጋር የለም። እሷ ደግሞ ምትለን ትራኩ እጃችሁ ላይ አለ ያለሽ ነው የምትደውልልኝ ለእኔ ኢትዮጵያ ሆና ባ እንዴት እንደመጣህላልሽ? ይሄ ነው ራስሽ ነው ደውለሽ ለኔ ጠየቅሽ፣ ትራክ እናንተ ጋር አለ ትራኩን አሰሩልኝ ብር ላኩልኝ። እንደውም ያልሽኝ ምንድን ነው በወር አርባ አርባ ሺ ነው ምናምን ነው የምትከፍሉን ምናምን አልሽኝ። ከዛ እኔ እንደዛ የሚባል ነገር አላቅ። ባለቤት ኛ የምናውቀው ነጩ መኪና ተብሎ ያለው ሳዝዶኮታ የቆመ መኪና ፍራውልን ነው። አንቺን አናቅሽ እኛ። ኦነር ለመሆኖች ደግሞ ታይትል እና ትራኩን ይዘሽ ነይ። እኛ ጋር ማንም ሰው ከመጣ ስራ ካለ ይሰራል ብለን ነው ትራንስፓረንት ያደረግ ነው ከሷ ጋር በኋላ ላይ እነሱ ተነጋግረው ጨርሰውም ብለው እሱም መጣ በፍላይት እሷ ከትራኩ ጋር ድራይቨር ይዛ መጣች። የመጣች ቀን እሱ ቀን የናት ሁላችም ተሰባሰበን፣ ነገሩ ምንድነው ተባለ። ነገሩ በርዶ ነው የመጡት እነሱ ጨርሰው እዛ ጣጣቸው መጡ። እኛ ሰራተኛ አይደለንም ብለን ከእሷ ጋር ተነጋገረን። እንደውም አንድ ላይ ወጣን ተሰብስበን አመሸን፣ በሰላም ጨራረሰን። ጠዋት ክፍያ ሊፈጽሙ ሲባል ሂሳብ ላይ ክርክር ተጀመረ። ከዛ ይቀነስላት ተባለ እምቢ አልቀነስም አለ እሱ። ሲል የእኔ ጓደኞች ደግሞ አንተ ስለምትቀርበው እባክህን አንተ ተጫነው ተባለ። ከዛ ፍራው የሆነ ሆኗል ኢትሶክ የሚጎዳ ነገር የለም አስር ሺህ ብር ይቀነሳል። በቃ ያን ነው እኛ የምናውቀው። ከዛ ላይ ያለው ነገር ተፈራረመች። ቤሎፍ ሴል ተፈራረሙ፣ ተሻሻጡ። እሷኛ እዛው ቀጠለች ዳላስ ላይ፣ እሱ ሄደ። እሺ እዚህ ጋር አንድ ማንሳው አንድ ጋር ጥያቄ ነው። ጂኒው ምናልባት ስለተሸጠው ትራክ የምታውቀው ነገር አለ? ችግር ያለበት ትራክ ስለመሆኑ መረጃው ነበር? እኛ ትራኩ እሷ እሷም እሱም አንድ ላይ ነው ይዞት የመጡት ወደ ዳላስ ቀድሞ የመጣ ትራክ የለም ማለት። ስለዚህ ችግር ይኖርበት አይኖርበት ምንም ታውቃለህ፣ አናቅ። አንድ ላይ መጡ፣ ትራኩ ፓርኪንግ ቆመ፣ ጣጣቸውን ጨረሱ፣ ሹፌራ ሲያዘች፣ እሱ ሄደ፣ ስራ ተጀመረ። በቃ አለቅ። ከዛ ላይ ግንኙነቱ የነበረው ከሷ ጋር ነው ድርጅቱ። እሺ ማሜ ጋር ከነበሩ ጋ ነው ግንኙነት ነበረው። አሁን ምንጠይቀው ማሜ ዲስፓቸር ናቸው፣ እነሱ ዲስፓቸር ናቸው። አስር ሺ ዲስካውንት ያስደረጉት ርፊቱን እያሳየዋል ነው። አያዋጣኝም ብል በቃ ተጎዳ ብሎኝ ነው እነሱ ፎርስ አርጎኝ ነው። አስር ሺ ሳታኝ ሰባት ሺ ሆነ አስቀነሰኝ። አስር ሺህ ደግሞ እዚህ መጠሽ ተጨቃጭቀን አልኮሰብም። ለምን ትጫወቻለች እንደዚህ? ክፍያ ፈጽመው ያለው ብሎ ስም ካዞርኩ በኋላ